ኦን ኒሮሆ ሙሳላሞ ኦሞዴሰን የኢራን የበቀል እርምጃ ቀጥሏል። በርካታ እስራኤላውያን ተገለዋል። ግብጽ የአየር መከላከያዋን እየሞከረች ነው። ሰላም ጤና ያስጥልን። የተከበራችሁ የሰሞነኛ ቤተሰቦች እንደምን አላችሁ? ኢራን ከእስራኤል ከባድ ጥቃት እያገገመች ይመስላል። ሀገሪቱ በእስራኤል ላይ የምትወስደውን የባላስቲክ ሚሳይል ጥቃት ያጠናከረች ሲሆን ትናንት ብቻ አስር ሰዎችን ስትገድል የእስራኤልን ጦር የነዳጅ ማጣሪያ ከጥቅም ውጭ አድርጋለች። የሁለቱ ሀገራት ጦርነት ታዲያ እየሰፋ የመጣ ሲሆን በኢራቅ የሚገኘው የአሜሪካ የጦር መንደርም በድሮን ኢላማ ተደርጓል። ግብጽም የአየር መከላከያ ዘዴዎቿን መሞከር የጀመረች ሲሆን ጦርነቱን ልትቀላቀል ትችላለችም እየተባለ ነው። በዛሬው ጥንቅራችን ከኢራንና እስራኤል ግጭት ጋር ተያይዞ እየወጡ የሚገኙ አዳዲስ መረጃዎችን ወደ እናንተ እናደርሳለን። እስከ ፍጻሜው አብራችሁን ቆዩ።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 ይሆናል ባለ አንድ መኝታ 451 ሺህ ብር፣ ባለ ሁለት መኝታ 783 ሺህ ብር፣ ባለ 3 መኝታ 908 ሺህ ብር እንዲሁም ባለ አራት መኝታ 1 ሚሊዮን ብር ከፍለው አሁኑኑ ይመዝገቡ። እርሶ 32% ብቻ በሶስት ዓመት መክፈል ከቻሉ፣ እኛ ደግሞ 60% የባንክ ብድር አዘጋጅተናል። ዝቅተኛው ለምትፈልጉ ደንበኞቻችን ታላቅ የምስራች አለን። መግዛት ያሰባችሁ ስክሪኑ ነው የባለው ስልክ አሁኑኑ ደውላችሁ መመዝገር ትችላላችሁ። ተጠናክሮ የቀጠለው የኢራን የበቀል እርምጃ ከፍተኛ የሟቾች ቁጥር ተመዝግቧል። ሐሙስ ምሽቱን የእስራኤል አደገኛ ጥቃትን ተከትሎ ኢራን በእስራኤል ላይ የምታደርገውን የሚሳይል ዘመቻም አጠናክራ ቀጥላለች። ትናንት ምሽት ከቴሄራን የተላኩ በርከት ያሉ ሚሳይሎች የእስራኤልን ዋና ዋና ከተማዎች ኢላማ ያደረጉ ሲሆን፣ ትናንት ምሽት እስራኤል በመካከለኛውና ሰሜን እስራኤል ብቻ አስር ዜጎቿን በኢራን የሚሳይል ጥቃት አጣለች። በመካከለኛውና ሰሜናዊ እስራኤል በተደረገው የባላስቲክ ሚሳኤል ጥቃት ከሞቱ 10 ሰዎች በተጨማሪ 250 ያክል እስራኤላውያን ጉዳት ሲደርስባቸው 18 የሀገሪቱ ዜጎች የገቡበት አይታወቅም ተብሏል። የእስራኤሉ መገናኛ ብዙኃን ቻናል 12 ይዞት በወጣው መረጃ መሰረት በደቡብ እስራኤል ቤተ ያማና ሬቮት ከተሞች የሞቱ ሰዎች ቁጥር ሲጨምር በቴላቪቭም ስድስት ሰዎች በሚሳኤል ጥቃት ሕይወታቸውን አጥቷል። በቤተ ያማ ከተማ 61 ህንፃዎች የኢራን ባላስቲክ ሚሳኤል ያረፈባቸው ሲሆን ከነዚህ መካከልም ስድስት ያክሉ ህንፃዎች ሙሉ ለሙሉ መውደማቸው ነው የተሰማው። በተለያዩ የእስራኤል ከተሞች የፈራረሱ ህንፃዎችና የተጎዱ መኪኖች በብዛት የሚታዩ ሲሆን የእስራኤል መንግስት የአደጋ ጊዜ ሰራተኞች ተጎጂዎችን ለመፈለግና ወደ ሕክምና ስፍራ ለመውሰድ ድሮንን ለእይታ ሲጠቀምም ተስተውሏል። የኢራን ጦር ቃል አቀባይ ብርጋዴር ጀኔራል አሊ ሞሐመድ ናኤኒ በትላንትናው ዕለት በእስራኤል ላይ ስለተወሰደው የባላስቲክ ሚሳኤል ጥቃት መግለጫን ሰጥተዋል። በዚህ መሰረት ሀገራቸው ኢራን እውነተኛ ቃል ኪዳን ሶስት ባለችው ዘመቻም የእስራኤልን የተዋጊ ጀቶች ነዳጅ ማጠራቀሚያ ነው፣ ሌሎችንም የእስራኤል ጦር የኃይል መሰረተ ልማቶች በድሮንና በባላስቲክ ሚሳኤል አውድማለች። ብርጋዴር ጀኔራሉ ቀጥሎም የኢራን የአየር ኃይል ከእስራኤል የተላኩ ሶስት ክሩዝ ሚሳኤሎችን አስር ድሮኖችንና በርካታ ጥቃቅን አጥፍቶ ጠፊ ድሮኖችን ከጥቅም ውጭ አድርጓል። ኢራን ከዚህ በባሰ ሁኔታ በእስራኤል ላይ የምታደርገውን ጥቃትም ታጠናክራለች ብሏል ቃል አቀባዩ። በሌላ በኩል እስራኤልም ኢራን ላይ የምታደርገውን የአየር ድብደባ አጠናክራ ቀጥላለች። የኢራን የነዳጅ ሚኒስቴር እንዳስታወቀው የእስራኤል ጥቃት በቴሄራን የሚገኘው ሻራን የነዳጅ ማምረቻና ማከማቻ ላይ ያነጣጠረ ነበር። ሚኒስትሩ አክሎም በሁለቱ ቦታዎች ላይ ያለው ሁኔታ በቁጥጥር ስር መዋሉን ገልጿል። በደቡባዊ ቡሻራ ግዛት ሁለት ዋና ዋና የነዳጅ ማምረቻዎች በእስራኤል ጥቃት እንደደረሰባቸው ሚኒስተሩ ገልጿል። ኢራን በእስራኤል ላይ አዲስ ጥቃት በመሰንዘር ማዕከላዊና የሀገሪቱን ሰሜናዊ ክፍል መታለች። የእስራኤል የዜና አውታሮች እንደዘገቡት በሀገሪቱ ሰሜናዊ ሐይፋ አቅራቢያ በሚገኝ የመኖሪያ ሰፈር ላይ በደረሰም የሚሳኤል ጥቃት ቢያንስ አራት ሰዎች ተገለዋል። የእስራኤል የድንገተኛ ጊዜ አደጋ አገልግሎት በማዕከላዊ እስራኤል በደረሰው ጥቃት አራት ሰዎች መሞታቸውንም አረጋግጧል። ቅዳሜ ምሽት የእስራኤል መከላከያ በምዕራብ ኢራን የሚገኘውን ከመሬት በታች ያለ ስፍራን ኢላማ በማድረግ ምድር ለምድር የሚወነጨፉ ሚሳይሎችንና ክሩዝ ሚሳይሎችን ለማከማቸትና ለማስወንጨፍ እያገለግላል ያላቸውን ስፍራዎች ደብድቧል። የእስራኤል መንግስት የሚጠቀምበት የነዳጅ ማጣሪያ ስፍራ በሐይፋ ከተማ ጉዳት እንደደረሰበትም የነዳጅ ማጣሪያውን የሚያስተዳድረው ባዛን የተሰኘው ተቋም ይፋ አድርጓል። የኢራን ባላስቲክ ሚሳኤሎች የሐይፋ ከተማን ኢላማ አድርገው የተፈጸሙ ሲሆን በነዳጅ ማጣሪያ ስፍራ ላይ ያሉ የነዳጅ ማስተላለፊያ ቱቦዎችም ከፍተኛ ጉዳት ደርሶባቸዋል። የነዳጅ ማጣሪያ ጣቢያው ሙሉ ለሙሉ ስራውን ለማከናወን መቸገሩን የገለጸ ሲሆን በተወሰነ መልኩ የነዳጅ ማጣራት ተግባሩን በመፈጸም የጉዳቱን መጠንም እያጤነ ይገኛል። የአሁኑ የሐይፋ ነዳጅ ማጣሪያ ጣቢያ ጉዳት የተሰማው ከኢራን በኩል ሰማኒያ ሚሳኤሎች ወደ እስራኤል ከተተኮሱና አርባ ያክሉ የሀገሪቱን ሰሜናዊ ክፍል ኢላማ ካደረጉ በኋላ ነው። በሌላ በኩል በቴራን የኒኩለር መርሃ ግብር ዙሪያ በአሜሪካና ኢራን መካከል ስድስተኛ ዙር ድርድር እንደማይካሄድ ተረጋግጧል። ድርድሩ በኦማን አደራዳሪነት ዛሬ እንደሚደረግ ይጠበቅ ነበር። ከሶስት ቀናት በፊት በአሜሪካና ኢራን መካከል የኒውክሌር ስምምነት ላይ ለመድረስ ተስፋ ተጥሎም ነበር። አሁን ግን በእስራኤልና ኢራን ፍንዳታዎች ሲሰሙ፣ የጥንቃቄ ደውሎችም ሲስተጋቡ ይህ ተስፋ ሙሉ ለሙሉ ተበትኗል። ጦርነቱ እየሰፋ ነው። እንግሊዝና አሜሪካ ወደ ግጭቱ እየገቡ ናቸው። እስራኤልና ኢራን እያደረጉት ባለው ጦርነት እንግሊዝና አሜሪካ ለእስራኤል ያላቸውን ድጋፍ እያሳዩ መሆናቸው ይታወቃል። አሁን ላይ ታዲያ ጦርነቱ አድማሱን እያሰፋ አሜሪካና እንግሊዝንም ወደ ግጭቱ እያስገባ ሌላ አደገኛ መልክን እየያዘ መጥቷል። ለኢራን ድጋፍ ያላቸውና በኢራቅ የሚገኙ ታጣቂ ቡድኖች በኢራቅ በሚገኘው የአሜሪካ ጦር አይን አል አሳድ የጦር መንደር ከፍተኛ የሆነ የድሮን ጥቃት መፈጸማቸው ተሰምቷል። በጦር መንደሩ የሚገኘው የአሜሪካ ኃይል ድሮኖችን በተወሰነ መልኩ መቶ ቢጥልም እስካሁን በይፋ ያልተገለጸ ጉዳት ግን በአሜሪካ ወታደሮችናም የጦር መሳሪያ ላይ ደርሷል። በሌላ በኩል ኢራን ለእስራኤል ድጋፍ ትሰጣለች ያለቻትን የእንግሊዝ የጦር መርከብ አቅጣጫ እንድትቀይር ማድረጓ ተሰምቷል። በሕንድ ውቅያኖስ አካባቢ የነበረ የእንግሊዝ ጦር መርከብ እስራኤል ወደ ኢራን ሚሳይል እንድታስወነጭፍ ለማገዝ ወደ ኢራን የባህር ክልል ሲጠጋም በኢራን ጦር ድሮንና የአየር ኃይል ማስጠንቀቂያ ከአካባቢው እንዲርቅ ተደርጓል። የእንግሊዟ መርከብ ማስፈራሪያውን ተከትሎ አቅጣጫዋን በመቀየር ለመጓዝ ተገዳለች። በሌላ በኩል የኢራን የውጭ ጉዳይ ሚኒስትር ሰኢድ አባስ አርጋቺ ለእስራኤል ጥቃት አሜሪካንን ተጠያቂ አድርጓል። የኢራን ውጭ ጉዳይ ሚኒስትር ሰኤድ አባስ አርጋቺ እስራኤል በኢራን የኒኩሌር ተቋማት ላይ ላደረሰችው ጥቃት አሜሪካ ተባባሪ ናት ካሉ በኋላ ኃላፊነት መውሰድ አለባት ብሏል። ዩናይትድ ስቴትስ የእስራኤልን ጥቃት እንድታወግዝ የጠየቁት ሚኒስትሩ አሜሪካ ለእስራኤል ይሁንታንና ድጋፍን ባትሰጥ ጥቃቱ ፈጽሞ አይከሰትም ነበር ብለዋል። አሜሪካ በዚህ ጥቃት ምንም አይነት ተሳትፎ እንደሌላት ከተለያዩ አካላት መልእክቶች ደርሰውኛል ነገር ግን ይህንን ማስተባበያ አናምንም ከዛ የሚቃረን ማስረጃ ነው ያለን ሲሉ በቴሌግራም ገጻቸው ላይ ጽፏል። ከአሜሪካ ጋር የሚደረገው የሚቀጥለው ዙር የኒኩለር ድርድር ስምምነት ላይ ለመድረስ መንገድ ሊከፈት ይችላል ነበር ሲሉ እስራኤል ውይይቱን አበላሽታለች ሲሉም ከሷል። በሌላ በኩል አሜሪካ ስለ ጥቃቱ ቀድሞ ቢነገራትም በእነዚህ ጥቃቶች ላይ ወታደራዊ ተሳትፎ አልነበራትም ሲሉ የሀገሪቱ የዓለም አቀፍ ድርጅት ጉዳዮች ቢሮ ከፍተኛ ባለስልጣን ማይኮ ፒቲ ለተባበሩት መንግስታት ድርጅት የጸጥታው ምክር ቤት ቃላቸውን ሰጥቷል። ዋነኛው ቅድሚያ የምንሰጠው በቀጠና ውስጥ ያሉ የአሜሪካ ዜጎች ሰራተኞችናም ኃይሎችን ጥበቃ ነው ብለዋል። ኢራን በቀጠናው ያሉ የአሜሪካ ዜጎች፣ የጦር ሰፈሮችን ወይም መሰረተ ልማቶችን ኢላማ ካደረገች የሚከተላት መዘዝ አስከፊ ነው ሲሉም ተናግሯል። የአሜሪካ አቋም ኢራን ስምምነት ማድረግ አለባት የሚል እንደሆነ ገልጸው ሀገራቸው ዲፕሎማሲያዊ መፍትሄ ትሻለች ብለዋል። የኢራን አመራሮች በዚህ ወቅት መደራደራቸው በልህነት ነው ሲሉም አክለዋል። እስራኤል አያቶላውን ለመግደል አስባለች። የእስራኤል መንግስት የኢራኑን መንፈሳዊ መሪ አያቶላ አሊ ካሜንን ለመግደል ፍላጎት አለው ተብሏል። እስራኤል ኢራን የኒውክለር ግንባቷን የምትቀጥል ከሆነና ተጨማሪ ጥቃቶችን በእስራኤል ላይ ከፈጸመች ቀጣዩ እርምጃዋ የሀገሪቱን መንፈሳዊ መሪ አያቶላ አሊ ካሜኒን መግደል ነው እየተባለ ይገኛል። ነገር ግን እስራኤል ወደዚህ እርምጃ ከመግባቱ አስቀድሞ ከአጋሮቿ ጋር መነጋገር የምትፈልግ ሲሆን በተጨማሪም የቀጠናውን ጂኦፖለቲካዊ ሁኔታ ለማጤን ትፈልጋለች። እስራኤል አሊ ካሜኒን መግደል የኢራንን ሞራል ማዳከም እንደሆነ ትረዳለች የተባለ ሲሆን ለዚህም የመንፈሳዊ መሪውን ሕይወት ለመደራደሪያነት የምታቀርብበት እድሉም አላት። አያቶላ አሊ ከሜኒ ከተገደሉ የኢራን ምላሽ ምን ሊሆን ይችላል የሚለው ትልቁ ጥያቄ ነው። ግብጽ የአየር መከላከያ ዘዴዎቿን መሞከር ጀመረች። የግብጽ ጦር በተጠንቀቅ ቆሟል። የእስራኤል ጎረቤት ግብጽ እስራኤል ከኢራን ጋር የገባችበትን አስደንጋጭ ግጭት ከተመለከተ በኋላ የሀገሪቱ ጦር በተጠንቀቅ እንዲቆምና በሀገሪቱ ውስጥ ያሉ የአየር መከላከያ ዘዴዎችም ሙከራን እንዲያደርጉ ውሳኔን አሳልፏል። የአገሪቱ ከፍተኛ ባለስልጣናትም ዝግ ስብሰባ በማድረግ በተለያዩ ጉዳዮች ላይ ውሳኔን ያሳለፉ ሲሆን ምግብ በበቂ ሁኔታ እንዲከፋፈል፣ ነዳጅና ሌሎች አስፈላጊ ቁሶችም በበቂ ሁኔታ እንዲሰራጩ ውሳኔን አሳልፏል። ግብጽ እዚህ ውሳኔ ላይ ደረሰችው የእስራኤልና ኢራን ግጭት ወደ ሌላ ደረጃ ይሸጋገራል፣ የዓለም አቀፉ ፖለቲካና ኢኮኖሚም ይናጋል የሚል ስጋት ስላለባት ነው ተብሏል። የጋዛው ጦርነት ከተጀመረ ወዲህ ከእስራኤል ጋር ያላት ግንኙነት እየሻከረ የመጣው ግብጽ መላው ጦሯ ዝግጁ እንዲሆን ያዘዘች ሲሆን በተለይም ከእስራኤል ጋር በምትዋሰንበት የሲናይ በረሃ የሚገኘው የግብጽ ጦር በከፍተኛ ዝግጁነት ለቀጣይ ግዳጅ እንዲዘጋጅ ታዟል። 27 ግዛቶች ያሏት ግብጽ በ27ቱም ግዛቶቿ የአየር መከላከያ ዘዴዎች ሙከራ እንዲከናወን እያደረገች ነው። የአየር መከላከያ ዘዴዎቹ ሙከራም ሀገሪቱ ያለችበትን የአየር መከላከያ አቅም ለመለካት መሆኑን ለግብጽ መንግሥት ቅርበት ያለው አንድ ግለሰብ ተናግሯል። በሁለት የተለያዩ ጊዜያት ከእስራኤል ጋር ቀጥተኛ ጦርነት ያደረገችው ግብጽ አሁን ከእስራኤል ጋር ያላት ግንኙነት እጅጉን እየሻከረ ሲሆን የእስራኤልና የኢራንን ግጭ ግጭት ልትቀላቀል ትችላለች እየተባለም ይገኛል።